ፍቅረኛዋን አገኘችው። ፊት ለፊት ቴድን ስታገኘው እጅጉን ደነገጠች። እንዴት አንተ አረመኔና ጨካኝ ከዛች ከሄለን ጋር ሁነህ እንደዚህ ያደረግከው አረመኔ! እኔን ደግሞ ምን ልታደርገኝ ነው? ከኔ ጋር የተዋወቅከውስ እኔንስ በስልክ ስትጀነጅነኝ የነበረው ብላ ጉድ አፈላችበት። እባክሽ መሲ ተረጋጊ ምንም አልተፈጠረም እና ደግሞ ሄለን እራሷ ገንዘብ ፈልጋ ሂዳ ነው እንጂ እመኝኝ እኔ ትቻት አይደለም ኧረ እባክህ አዎ የእውነቴን ነው ምልሽ ከፈለግሽ ምልልሻለሁ እኔ ግን አሁን ላይ ከሄለን ፍቅሬ ወጥቶ አሁን ወደ አንቺ ነው ፍቅሬ ያለው እና መሲ እወድሻለሁ አፈቅርሻለሁ ልትረጅኝ ይገባል ብሎ አባበላት ኑኑ ይህ አረባ ክፈጣሪ እዋክህን እዋክህን እያለች ጓደኛ በድንገት መጣች። እንኳን ሰላም መጣሽ፣ አንቺ ባት መጭኑሮ ኑሮ እኔ ወደ አንቺ ልመጣ ነበር እኮ ብላ ስትላት፣ ቆይ ምን ማለት ፈልገሽ ነው? እስኪ ንገርኝ። ምንድ ተፈጠረ? አሁን መናገር አልችልም። ነገር ግን እሆነ ቦታ ሂጄ የግድ ማልቀስ አለብኝ። ምን? አዎ ነው ምልሽ ጓደኛ፣ ሂጄ ማልቀስ አለብኝ። ካልሆነ ግን እኔ ራሴ ታፍኝ ሞታለሁ ብላ ከቷን አድርጋ ውጭ ላይ እየሄዱ ባለበት ሰዓት አቶ ቶማስ መጣ። ከዛ ልጁ ደግሞ አባቢ እስኪያቁመው ብሎ ከኑኑዬ ጋር ፊት ለፊት አይን ላይን ተገጣጠሙ። በጣም ለብዙ ጊዜ ሲቆየን ልጅ ምን ነው ተገድረ ቀረህሳ ምንድን ነው የተፈጠረው ነገር ብሎ ሲለው አባዬ እያትና ማን እያት አባዬ። ከዛ አቶ ቶማስ ሲያይ ለካስ ኑኑዬ ናት። ኑኑዬ ለምንድን ነው የወጣሽው? ከተፈጠረው ነገር በኋላ እንዳትወጪ ብዬሽ አልነበር እንዴ? አይ ጋሼ፣ በጣም ይቅርታ እኔ እኮ ጓደኛዬን ለመሸኘት ብዬ ነው። በይ ለማንኛውም እዚህ ድረስ ከሸኘሻት ይበቃሻል፣ ብሎ ኑኑዬን ይዘው ወደ ቤት ገቡ። ከዛ ከአቶ ቶማስ ልጅ ጋር ለረጅም ሰዓት በደንብ ተያዩ። እናም ወደ ኋላ ተመልሳ ሄለንና እንዲሁም ቶማስ፣ ቆይ ግን ለምንድን ነው ልጃችንን ከኑኑ ጋር እማናቀራርበው? እናም ኑኑዬ እኮ ምርጥ ልጅ ናት እያለ ባሏ ያላትን እያስታወሰች በጣም መገረምና መደነቅ ተጀመረች። መኩ መኩና አዶናይ በደንብ እየተግባቡና እያወሩ ሲሄዱ፣ ቆይ አባዬ እኮ ስለሆነ ሰዓት ስለ ልጅ ሲያወራ ነበር እና ምናልባትም ይህ ነገር የእውነት እኮ ሊሆን ይችላል። ቆይ እኔ እምልህ መኩ፣ ለምንድን ነው እውጭ ወተን የማናወራው ብሎ ሲል፣ ምነው እዚህ ማን አለ የምትፈራው ነገር አለ እንዴ? አይ እንደዛ ማለት አይደለም፣ ነገር ግን አየው ልክ እውጭ ላይ ነፃነት ይሰጠኛል ብዬ ነው ብሎ አለ። ከዛን እሺ፣ እንደዛ ከሆነ እውጭ እንውጣ ብለው ከመኩ ጋ እውጭ ወጡ። አሁን ላይ አዶናይ የእውነትም ሄለን እንዳለችባት ድብን አድርጎ አምኗል። አረመኔና ጨካኝ እንዲሁም ደግሞ ቶማስን ያገባችው የያፌት እህት በሞተችበት ሰሞን ስለሆነ ይህች ሴትዮ የእውነትም አጎቴን ወዳው ሳይሆን ያገባችው የሆነ ነገር ፈልጋ ነው ማለት ነው እያለ በደንብ ጠርጥሯል። አምላኬ ሆይ እርዳኝ እያለ አለ።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 ቆይ ግን አንቺ ማን ነው ስምሽ? ብላ ስትላት ሃይማኖት ወይም ደግሞ ሀይሜ ብለሽ ነጣሪን ትችያለሽ። ምን ምን ምን ስምሽን ብትቀይሪ እየተሻለ ነው። በዛ ላይ ደግሞ እዚህ መጥተሽ ሰውየውን ለማማለል ነው እንጂ ጭራሽ መስመር እንድትረጪ አልፈልግም ማለቻት። አረ ችግር የለውም፣ አንቺ ባልሹ ነገር እንጓዛለን። ሄለን እና እኔ የፈለኩትን ስም ሃውጥቼ በቃ አመጣለሁኝ ከፈለግኩት ይታ ከፈለግኩ ስዊት እያለች ስታወራ፣ ወይ ጉድ ቴዲ ደሞችን ይች ምኒቱን አመጣህብኝ። አረ፣ ምን የጨካኝ ምኒቱናት ደግሞ ትላላጣለች እንዴ! በዛ ላይ ለምንድን ነው ቴዲ የምትለው? እያለች ሄለን በቅናት አበደች። መሲ መሲ ፍቅረኛዋ ጋ ደውላ እኔ ሰልችቶኛል አለችው። ምንድን ነው እስኪ ንገረኝ፣ በድብቅ ፍቅር መጀመር ምን አስፈለገ? ማለቴ እንደምትወደኝ ያስታውቃል። የእኔ ውድ ኔ ቆንጆ ምናምን ተናፍቀሽኛል ምናምን ትለኛለህ። በዛ ላይ እኔም ማውራህን በሙሉ ታዳምጠኛለህ። እስኪ ንገረኝ፣ ወይ በፎቶ አላቅህ አሊያ ደግሞ በቪዲዮ አላቅህ፣ ሁሌ በጽሁፍና በድምፅ ብቻ። ግን እውነቴን ነው የምልህ፣ እኔ በማይሆን ነገር እየተጓዝኩ ነው ያለሁት። ስለዚህ የግድ ማገኝ መገናኘት አለብን። እውነትሽን ነው? እኔ እኮ ስታገኘ ትርቅኛለሽ ብዬ ነው። እንዴ ይህን ያህል ቆያን፣ አንተ ማነህና ነው ልርቅህ የምችለው? ግራ ገባኝ እኮ እሱ እንኳ ይቅርብሽ። ለምን ይቅርብኝ ታዲያ? አንተና እኔ ካልተዋወቅን እኔም ከዚህ በኋላ ማውራት አልፈልግም ጊዜን፣ አልያ ደግሞ መጥፎ ነገር እንዲፈጠርብኝ በላይ ላይ ስለማልፈልግ የግድ ካልተገናኘን ስልኩን ስልኩ መዝጋት አለብኝ፣ ብላ ስልኳን ድብ እናድርጋ ዘጋችው። ከዘጋችሁም በኋላ መቸን ፍቅር ነውና ወይኔ ጉዴ፣ በቃ ካልደወለ ተራርቀን ቀረም ማለት ነው። ግን ደግሞ ትክክለኛውን ነገር ይሆናል ላይ ያደረግኩት ምክንያቱም እሱ የሚወደኝና የሚያፈቅረኝ ቢሆን ታዲያ ለምንድን ነው እኔን መተዋወቅ የደበረው? ቢያንስ ለምንድነው ፎቶ ያላከልኝ? አለች ኤልሹ ከጓደኛዋ ጋር መታ። ጓደኛዋ እባክሽ ይቅርታ አድርጊልኝ መስዬ፣ እኔ እኮ አፌን ታውቂው የለ ትሰሚኛለሽ፣ ሚስጥር እኮ የባቄላ ወፍጮ አይደለም። እባክሽ ተይኝ እባክሽ ተይኝ። እንዴ እንዴት አርጌ ልተውሽ አሁን? ተይኝና ወደ ጓደኛ ልሻዳይ ጋር ብከጪ ይሻልሻል። ኤልሹ ደግሞ ላይ ሆና እያየች ቆይኔ፣ ልጆች ምን እየቀመሩ ነው? ቀመራቸው ምንድን ነው ደግሞ? በዛ ላይ ድምጻቸው ራሱ አይሰማም። አቦ የራሳቸው ጉዳይ እያለች መሄድ አበዛች። የአቶ ቶማስ ልጅ የአቶ ቶማስ ልጅ ኑኑዬ ጋ ሄደና ለማውራት ብሎ ሲሄድ አስደነገጣት። እንዴ በር እኮ ልታንኳኳቶችን ነበረ በጣም ይቅርታ። እንግዳ እንደዚህ ነው እንደምትቀበዩ? እንዴ አንተ እንግዳ ነህ እንዴ? አንተ እኮ ይሄ ቤትህ ነው። አይ ቤትም ቢሆን የአንቺ ቀርመሻል። በዛ ላይ ደግሞ እኔ እንግዳ ነኝ ለጊዜው ብዬ ነው። እሺ በቃ ለማንኛውም እኔ ወደ ክፍሌ ልሄድ ብላ ልትሄድ ስትል እራሷን አዞራት ምንድን ነው ኑኑ የሆንሽው ነገር አለሽ እንዴ ማለቴ በጣም ፊትሽ ተቀያይሯል የሆነ ነገርማ ሆነሻል ኧረ በፍጹም ምንም አልሆንኩም አያይ እኔም ባትሸውጭኝ ይሻልሻል እኔ እውነት ነው የምልሽ ሁሉንም ነገር አውቃለሁ እያላት እንደ ማሳሳክ ሆነ ከዛ የእኔ ጽጌሬዳ ምን አለ አይንሽን ውዬ አይንሽን እያየሁ ባድር ከቶ ፍቅረኛ ይኖር ይሆን? ወይስ ደግሞ እስከ መጨረሻው የእኔ ተሆኜ ይሆን እያለ በፍቅሯ ጥምብዝ ብሎ ጨለለ። ኑኑ ኑኑ ቆይ ምን እየተሰማኝ ነው? ምንስ እየተካሄደ ነው? ለምንድን ነው ለዚህስ ልጅ እንደዚህ ልብ የሚመታው? በዛ ላይ ግራ የሚጋባ ስሜት። ከዟን ጀልባ በወረቀት ሰራላት። ኑኑም እየተኛች አውቃ የተኛች እየመሰለች ደግሞ እየተነሳች በደንብ ድብን አድርጋ አየችው፣ እና ምንኑ ያፈቀረችው ይመስላል። አዶኒ አዶኒ ግን ለማን ነው? ወይኔ ኔ አዶኒ በጣም ያሳዘናል፣ የእውነት በጣም ያሳዘናል። ጆ ጆና ዳጊዬ እጅጉን ተበጣበጡ። ትሰማኛለ ጆ፣ እኔ ካንተ ጋር መጣላትም እንዲሁም ደግሞ ጓደኛዬ ስለሆንክ እንድትቀየመኝ አልፈልግም። አንተ ምንም ብትል እንኳ አሃ ብትመታኝ፣ እኔ ራሴ ፊቴን እሰጥሃለሁ። እባክህ የማይሆን ስህተት ሰርተህ በኋላ ጸጸቱን አትችለውም። ስለምን ጸጸት ነው የምታወራው? ነገርኩህ እኮ፣ አሁን ስለ ኤልሻዳይ መጥፎ ነገር ብነግርህ እሳት ለብሰህ እሳት ጎርሰህ እኔ ላይ ትናደዳለህ። ነገር ግን እሷና እኔ ምንም አይነት ግንኙነት የለንም። ደግሞ ምኔ እሷን በፍጹም አልፈልጋትም። ይልቁንስ ለራስህ ብትጠነቀቅ ይሻልሃል አለው። ምን ማለት ነው? እሱን ተው እንግዲህ፣ ከገባህ ነገርኩህ። ካልሆነ ደግሞ ያው ራስህ በምትፈልገው መንገድ ራስህን መቅረስ ትችላለህ፣ ግን ልጅቷ አታዋጣህም፣ አለ ወይን ኔጆ። በቃ ተጫወተብኝ ማለት ነው ይሄ ልጅ። ቆይ ይሄን ያህል ምን ቢያደርግ ምን ቢዳረጉ ነው ከዚች ከልጅ ጋር ያለው ግንኙነት? ትሰማኛለህ፣ ደግሞ እኮ ኤርሻዳይን አንተም ለምን እንደቀረብኳት በደንብ እንተዋወቃለን። ስለዚህ ከኔ ጋር ጥብና ጭቅጭቁን ብታቆም ይሻልሃል አለው ያፌት። ያፌት ደውሎ እሺ ቤት ማነው ያለው ብሎ ሲጠይቀው፣ ለአዶናይ ማንም የለም እንደዛ ከሆነ ጥሩ ማውራት አለብን ብሎ አለው እ አጎቴ ማውራት አለብን ብሎ አዶናይ እና ያፌት ተገናኙ። ዛሬ መኩ የሆነ ነገር ብሎኝ። ደግሞ ማነው መኩ? መኩ ማለት ከገጠር የመጡ ናቸው በችግር ምክንያት። እናስ እናማ እጅ ሄለን የምትባለው ስለ ህፃን ልጅ ስታወራ ሰምቷታል በስልክ እውነትህን ነው አው ማለት ስራው ምንድን ነው ብሎ ጠየቀኝ። እኔ ከዚያም በኋላ ነገርኩት። ግን ታዲያ ህፃን ልጅ የምትረዳቸው ህፃን ልጅ አለ ብሎ አለኝ። አንተ ስለዚህ ነገር ታውቃለህ እንዴ ብሎ ሲለው፣ አረን የማውቀው ነገር የለኝም። ነገር ግን እናጠራለን። አዶኒ አትጨናነቃለው። አያጎቴ ሲመስለኝ ሲመስለኝ እቺ ሴትዮ አባቴ ግድያ ላይ እጇ ያለበት ይመስላል። እውነትህን ነው? አዎ የምሬን ነው። ምልክ ልክነህ አዶኒ እውነት ለመናገር እኔም ችን ሴትዮ በፍጹም አልወዳትም፣ ምክንያቱም ወንድሜን ራሱ እንዴት እንዳታለለችው እና እንዴት አድርጋ እንዳገባቸው አላውቅም ብላ ብሎ አለው። እሺ በደንብ ተከታተላቸው ቤት እኔም ደግሞ በደንብ ስራዬን እሰራለሁኝ ከውጭ ሁኜ ሲለው፣ እሺ አጎቴ አንተ እንዳልከኝ አደርጋለሁኝ። እና ደግሞ ይህን ፍቅር ምናምን እያልክ ብትተው ይሻላሃል ብሎ ሲለው፣ እንዴ አጎቴ እንዴ ታወቅ አረባክህ በአንድ በኩል ኤልሻዳይ ትወድሃለች፣ በሌላ በኩል ደግሞ ንኑ። ስለዚህ እኛ የአባትህን ገዳይ እስከምናገኝ ድረስ ከማንም ጋር ፍቅር ይዞህ በኋላ ስራህን አጉል ላይ እንድትጥል አልፈልግም እና መጠንቀቅ አለብህ ብሎ አለው። እሺ፣ አረ ችግር የለውም እኔ በደንብ እጠናቀቃለሁኝ ደግሞም ፍቅር እንዲይዘኝ አላደርግም ብሎ አለው። ሄለን ሄለን መሲን ድብን አድርጋ አስፈራራቻት። ትሰሚኛለሽ፣ በህይወት መኖርና መቆየት የምትች ከሆነ አልፈሽ ብትቀመጭ ይሻልሻል ብላ ስትላት መሲ ደግሞ ይሄንን ነገርማ ሁሉንም ነገር ለጋሽ ጽፌ መላክ አለብኝ ብላ እያንዳንዱ የተፈጠረውን ነገር ድብን አድርጋ መሲ ጽፋ ላከችለት እናም ያን ጊዜ ስለሞተው ሰውዬ ስናገር ለኤርሻዳይ ስናገር ኤርሻዳይ ናት የወረወረችኝ፣ እኔ ግን ማስታወስ እችላለሁኝ እንዲሁም ደግሞ የገደለችው እህትዬ ናት እንጂ ማንም አይደለም። አንተንም ልትገል ትፈልጋለይ፣ እባክህን ተጠንቀቅ፣ የሚል ቴክስት ግልጥ አድርጋ ጻፈችለት። የእውነት ያንን ቴክስት ጋሼ ያየው ይሆን ወይስ ደግሞ ሌላ ሰው ያየው ይሆን? እናም ሄለን ትሰሚኛለሽ፣ እናትሽን ወንድምሽን እህትሽን ማትረፍ የምትፈልጊ ከሆነ አፍሽን ትዘጊያለሽ። ቆይ ትዬ ግን ለምንድን ነው እንደዚህ የምታደርጊው ብላ ብትላት እሱ አይመለከትሽም፣ እሱ የራሴ ችግር ነው፣ አንቺ ምንም አይመለከትሽም። አንቺ የቤት ሰራተኛ እስከሆንሽ ድረስ አርፈሽ ብይ፣ ጠጪ፣ እንዲሁም ትምህርትሽን ተማሪ። ከዛ ውጭ ግን አሁንም ደግሞ እንድታስታውሽና ማስታወስሽን ለማንም መናገር የለብሽም ትሰሚኛለሽ? ብላ ልክ ልኳን ነገረቻት። ወይ ሄለን ሄለን፣ ይበቃል። ትጋለጥልን የምትሉ ኑኑዬ፣ ደግሞ የእውነትም እንዲያልተመረዘች እና እውነቱን አውቃ መሳቅና መባረቅ እንዳለባት እኛም አቦቲታ እናቀርባለን። ላይክ ሼር ኮሜንት አይረሳ።